ከግንቦት ቦት ስድስት ቀን እስከ ግንቦት አስራ ዘጠኝ ቀን ሁለት ሺ አስራ ሰባት ዓመተ ምህረት ድረስ ሲካሄድ የነበረው የቅዱስ ሲኖዶስ ምልአተ ጉባኤ ባለ አስራ ስድስት ነጥብ ውሳኔዎችን በማሳለፍ ተጠናቀቀ። ሰላም አምባዬ ከግንቦት 6 ቀን እስከ ግንቦት 19 ቀን 2017 ዓ.ም ድረስ ሲካሄድ የነበረው የቅዱስ ሲኖዶስ መልአተ ጉባኤ ለቤተ ክርስቲያናችን አንድነትና እድገት፣ ለሀገር ሰላምና መረጋጋት፣ ለሐዋርያዊ ተልእኮ መስፋፋትና ለመንፈሳዊ ልዕልና ልዩ ትኩረት በመስጠት ባለ 16 ነጥብ ውሳኔዎችን በማስተላለፍ በጸሎት ተጠናቋል። ከጉዳዮቹ መካከል አንዱና ዋነኛው የሰላምና የአንድነት ጥሪ ማስተላለፍ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። ለሰላምና ለአንድነት ቅድሚያ በመስጠት ምትክ ለሌለው የሰው ልጅ ሕይወት ባላደራ የሆነው ቅዱስ ሲኖዶስ ስለ ሰላም ያለማቋረጥ አቋረጥ መጸለይ፣ ጸሎተ ምህላ ማወጅ፣ የሰላምና የአንድነት ጥሪ ማስተላለፉ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። ኮሚቴውም ዘላቂ ሰላምንና አንድነትን ለማስፈን የዜጎችን ሕይወት እየነጠቀ ያለው ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን ባካተተ መልኩ በየደረጃው የምክክርና የግንዛቤ ማስጨበጫ ስልጠና ውይይቶችንና የጥናት መድረኮችን እንዲያዘጋጅ፣ አፈጻጸሙንም በየሶስት ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግ ቅዱስ ሲኖዶስ ወስኗል። በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ በሰላምና በፍቅር መንገድ ብቻ እንዲፈታ ቤተ ክርስቲያን የሰላም ጥሪዋን ታስተላልፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሀገራችን ዕድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም እየተሰራ ባለው የኮሪደር ልማት መርሃ ግብር ላይ ኃላፊነቷን እየተወጣች ትገኛለች። ይህን ቋሚ ታሪክ ያልዘነጋው የአዲስ አበባ ከተማ አስተዳደርና ክብርት ከንቲባ ወይዘሮ አዳነች አበቤ የቤተ ክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጽርሐ ምኒሊክ ህንጻ ምትክ በነባሩ ቦታ ላይ ቢ ፕላስ ጂ ፕላስ ፎር ፕላስ ቴራስ በመንግስት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶስ ምስጋናውን ያቀርባል። በይዞታዎቻችንም ላይ ደረጃውን የጠበቀ ግንባታ ለማካሄድ የገቢ አሰባሳቢ ኮሚቴ ተሰይሞ ገቢ የማሰባሰብ ስራው በህጋዊ መንገድ እንዲከናወን ቅዱስ ሲኖዶስ መመሪያ ሰጥቷል። በመሆኑም በፈረሱት ቤቶች ምትክ የተረከብናቸውን ክፍት ቦታዎች በአጭር ጊዜ ማልማት ግዴታ ስለሆነ በዓለም ዙሪያ ያላችሁ ኦርቶዶክሳውያን የመንፈስ ቅዱስ ልጆቻችን እንደ አባቶቻችሁ የታሪክ ባለቤቶች ተሆኑ ዘንድ ልማቱን በገንዘብና በእውቀት እንድታግዙ ቅዱስ ሲኖዶስ ጥሪውን ያቀርባል። ቤተ ክርስቲያን በሀገር ልማትና ግንባታ ውስጥ ያላትን አስተዋጽኦ በመረዳት የከተማ መስተዳድሩ ላደረገው በጎ ሥራ የቅዱስ ሲኖዶስ ምልዓተ ጉባኤ ምስጋና አቅርበዋል። በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና የመዘዋወር መብት ተከብሮ ሰብዓዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተ ክርስቲያን የሰላም ጥሪዋን ታስተላልፋለች። ግጭት ጥላቻና ደም ማፍሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለ ልጆቻችን ችግሮችን በሰላማዊ መንገድ እንዲፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን በማቅረብ በመላው ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ግንቦት 20 ቀን 2017 ዓመተ ምህረት አመታዊ ጉባኤውን በጸሎት አጠናቋል። በተያያዘ ዜና የቅዱስ ሲኖዶስ ምልአተ ጉባኤ በመግለጫው በዝክረ ኒቂያ ጉባኤ የቀረበውን ምክረ ሀሳብ መሠረት በማድረግ በነገረ ማርያም፣ በነገረ ክርስቶስ እና በሌሎች አስተምህሮች ዙሪያ የቅዱሳት መጻሕፍት ትርጓሜን መሠረት በማድረግ የጎደለው ሞልቶ የጠመመው ተቃንቶ በሊቃውንት ጉባኤ በመጽሐፍ መልክ ታትሞ እንዲቀርብና በሚዲያ ሊቀርብ የሚገባው አስተምህሮም በሊቃውንት ጉባኤ ብቻ እንዲተላለፍ ወስኗል። የዝክረ ኒቂያ የሊቃውንት ጉባኤ በዓመት ሁለት ጊዜ ከጥቅምቱና ከግንቦቱ የቅዱስ ሲኖዶስ ምልአተ ጉባኤ ቀደም እያለ መካሄድ እንዳለበትም የተሰጠው ውሳኔ ከአስራስድስቱ ነጥቦች መካከል አንዱ ነው። ዝክረ ኒቅያ በሚል መሪ ቃል ከመላው ሀገራችን በተወከሉ ምስክር ጉባኤ ቤቶች መምህራን በተካሄደው ጉባኤና የጥናት ውይይት የቀረበው ምክረ ሐሳብ እጅግ የሚጠቅም የሊቃውንት ድምፅ በመሆኑ በነገረ ማርያም በነገረ ክርስቶስና በሌሎችም አስተምህሮዎች ዙሪያ የተሰጡት ሐሳቦች የቅዱሳት መጽሐፍ ትርጓሜን መሠረት በማድረግ ተብራርቶና ተስተካክሎ የጎደለው ሞልቶ የጠመመው ተቃንቶ በሊቃውንት ጉባኤ በኩል በመጽሐፍ መልክ እንዲታተም፣ በሚዲያ ሊተላለፍ የሚገባው አስተምህሮ ደግሞ በሊቃውንት ጉባኤ ብቻ እንዲተላለፍ የሊቃውንት ጉባኤውም በተሟላ የሰው ኃይልና በጀት ተጠናክሮ እንዲደራጅ ሀገር አቀፍ ጉባኤው በዓመት ሁለት ጊዜ እንዲደረግና የጉባኤው መዋቅር በየአህጉረ ስብከቱ እንዲጠናከር ቅዱስ ሲኖዶስ ወስኗል። ምላ ጉባኤው በመግለጫው በሀገር ውስጥና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያንን ልዕልና፣ የቅዱስ ሲኖዶስን ክብር የሚጋፉ የአባቶችና የአገልጋዮችን ተልእኮ የሚያደናቅፍ ያልተገባ፣ መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ ለአንዴና ለመጨረሻ ጊዜ በጥብቅ ማሳሰቡም ተገልጿል። በውጭ ሀገር የሚኖሩ በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያናችንንና የቅዱስ ሲኖዶስን ክብር የሚጋፋ የአባቶቻችን እና የአገልጋዮችን ተልእኮ የሚያደናቅፍ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ በአጽንኦት ለአንዴና ለመጨረሻ ጊዜ በጥብቅ ያሳስባል። በመጨረሻም በደብረ ምጥማቅ ሰዓሊተ ምህረት ቅድስተ ማርያም ካቴድራል የተክሌ አቋቋም መምህር ሆነው እያገለገሉ ለሚገኙት ለሊቀ ማዕምራን የኔታ ገብረ ጻድቅ አበበ የእንኳን አደረሰውና የምስጋና መርሃ ግብር ተካሄደ። መጋቤ ምስጢር ሳህሉ አድማሱ አርባ ዓመታት ያላነሰ ጉባኤ ዘርግተው በማስተማር በርካታ ደቀ መዛሙርትን ለመምህርነት በማብቃት የሚታወቁትና በማስተማር ስራቸው በትጋት ቅድስት ቤተ ክርስቲያናችንን ሲያገለግሉ የቆዩት የጸሎት አርበኛውና ተሐራሚው ሊቅ ሊቀ ማዕምራን የኔታ ገብረ ጻድቅ አበበ ድምፀ መረዋውን መላከ ምረት ቆሞስ አባ ገሪማ አያልቅበትን ጨምሮ በርካታ የተክሌ አቋቋም መምህራንን ያፈሩ ሊቅ መሆናቸው አይዘነጋም። ይህንኑ ተከትሎ ከእሳቸው የተክሌ አቋቋምን የቀሰሙትና ለመምህርነት የበቁት ደቀ መዛሙርቶቻቸው ግንቦት 19 ቀን 2017 ዓ ም በደብረ ምጥማቅ ሰዓሊተ ምሕረት ካቴድራል የእንኳን አደረሰውና የምስጋና መርሃ ግብር አከናውነውላቸዋል። መርሃ ግብሩ በተከናወነበት ዕለት በደቀ መዛሙርቶቻቸው ቅንያት ቀርበዋል። በሊቀ ማእምራን ሀገር ዘይት የመም ወዘይት አጸብ እስፍንቱ እሳተ ገሞራ ማህሌት እስመይፈልህ ውስጤቱ ጽራሀየ በአምላከ እሉ አርዲት ዘዓለማተ ሰፈነ በአምላከ እሉ አርዲት ዘዓለማተ ሰፈነ በስርዓት ሊቀ ማዕምራ ለገብርኤል ኮናት ነው ብለ በእነዚሁ የሊቀ ማዕምራን የኔታ የኔታ ገብረጻዲቅ አበበ ደቀ መዛሙርት ያሬዳዊ ዝማሪያት ተዘምረዋል። የሊቀ ማእምራን የኔታ ገብረ ጻድቅ አበበ የትምህርት ፍሬ የሆኑት የመንበረ ጸባዖት ቅድስት ስላሴ ካቴድራል ዋና አስተዳዳሪ ሊቀ ስልጣናት አባ ሲራክ የሚከተለውን አስተያየት ሰጥተዋል። ባይ ቤቶች ነበርኩኝ፣ ግን ትልቅ ሕይወትና ትልቅ መሰረት ያገኘሁበት የቡባይ ነው። በእውነት በሕይወቴ ትልቅ መሰረት ጥሎልኛል ብዬ የማምነው ከየኔታ ጋር ስገናኝ ነው። የኔታ ይዋ ናቸው። የኔታ ቅን ናቸው ፍጹም በሆነ የቤተ ክርስቲያን ልጅነት ፍጹም በሆነ የቤተ ክርስቲያን መምህርነት ነው የሚያስተምሩት የሚያገለግሉት ቃል እግዚአብሔር መደበቅ የለም እውነትን ብቻ ነው ህይወትንም ጭምር ነው የሚያስተምሩት አሁን ለየት የሚያደርጋቸው የኔታ ገብረ ጻድቅ ጉባኤ ቤት በእውነት አሁን ሌላ ቦታ የሌለ ነገር መናገር የምፈልገው በዚህ ጉባኤ ቤት ሁልጊዜ ውዳሴ ማርያም የሚደረሰው በዜማ ነው። የተክሌ አቋቋም ሊቅ የሆኑት ሊቀ ማዕምራን የኔታ ገብረ ጻድቅ አበበ በእንኳን አደረሰው መርሃ ግብር ላይ የተክሌ ዝማሜ ቃለ እግዚአብሔርን አሰምተዋል ስጋ ነፍሳተ ዓለም ከሊቀ ማእምራን የኔታ ገብረ ጻድቅ አበበ የተክሌ አቋቋም ትምህርትን የቀሰሙት ድምፀ መረዋው መላከ ምረት አባ ገሪማ አያልቅበት ስለ እኔታ ገብረ ጻድቅ የሚከተለውን አስተያየት ሰጥተዋል። እኔትዬ እንግዲህ ወደ አርባ ዓመት ሲያስተምሩ ቆይተዋል። ወንበራቸውን ይወዳሉ፣ ጸሎተኛ ናቸው። እምነት በጣም ለእምነታቸው ቅድሚያ ይሰጣሉ። እውነት የሆነውን እውነት ውሸት የሆነውን ውሸት ነው። ሌላ ይሄ ዘመኑ ምናምን አይነካካቸው አይወዱም፣ እሳቸው አይወዱም። በቃ በ24 አራት ሰዓት አራት ጊዜ ነው የሚያስተምሩት። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብራት ጋር መልካም ቆይታ